ዓመታዊው የሐዋሳ ከተማ የጤና ስፖርት የእግር ኳስ ውድድር በ48 ክለቦች መካከል በመካሄድ ላይ ይገኛል። ክለቦቹ የእግር ኳስ ውድዳቸውን ከማከናወናቸው ጎን ለጎን የበጎ ፈቃድ ስራ ላይ ተሰማርተውም ለተለያዩ እጅ አጠር ወገኖች የመርዳት ስራን እንደሚያከናውኑም ተመላክቷል። ማህበሩ በዚህም ዓመት ከሀዋሳ ከተማ ባህል ቱሪዝምና ስፖርት መምሪያ ጋር በመተባበር የሁለት አቅመ ደካማ እናቶችን ቤት እየገነባ ከመገኘቱ ባሻገር ለሁለት መቶ ዘጠና አቅም ላጡ ተማሪዎች የቁሳቁስ ድጋፍ ማድረጉን የሀዋሳ ከተማ ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ መቅደሱ ሪሶ ተናግረዋል። ይሄን በማሰባሰብ ማህበሩ የከፈለው ዋጋ ቀላል ነው ተብሎ መውሰድ አይቻልም። በአሁኑ ሰዓት ኑሮ ውድነቱ አለ። ሰው ለራሱ ጉዳይ እንኳን አይደርስም። ግን ለወገኔ ልድረስ ተብሎ ብሎ ከራሱ ላይ ቆርሶ ከልጆቹ ላይ ቀንሶ ከሱ ልጆች ደብተር ላይ ቀንሶ ይሄን ማድረጉ ትልቅ ቦታ ሊሰጠው የሚገባ ነው። ይሄን ደግሞ ሲያስተባብሩ የማህበሩ አመራሮች ትልቅ ዋጋ ከፍለዋል። በሀዋሳ ከተማ ባህል ቱሪዝም እና ስፖርት መምሪያ ስም እጅግ ወይም የላቀ ምስጋና ላቀርብ ይፈቀድልኝ። አመስግኑልኝ። ለተማሪዎች የትምህርት ቁሳቁስ በድጋፍ መልክ ስናደርስ ለህጻናት መስጠትን እያስተማርን ነው ሲሉ የገለጹት ደግሞ የሐዋሳ ከተማ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ፍሬህይወት ወልደ ጻዲቅ ናቸው። ይህንን ደብተር ለተማሪዎች ስናደርስ ለህጻናቱ መስጠትን እያስተማርን ነው። እኛ ለጋስ ስንሆን ልጆችም ደግሞ መለገስን እየተማሩ ነው ያሉት። ብለን ነው የምናስበው ምክንያቱም እኛ ስንሰጥ እነሱም ደግሞ አድጌ ነገ እኔም ለሌሎች ሰጣለው የሚል ነገር በአእምሯቸው አብሮ ያድጋል የሚል እምነት ነው የሚኖረኝና ለሰጪው እንግዲህ እግዚአብሔር ስጥ ለድሃ የሰጠ እግዚአብሔር ያበደረ ነውና ለሰጪው እግዚአብሔር ስጥ በጎነታችን ይለምልም። የሐዋሳ ከተማ ጤና ስፖርት ማህበር ዋና ጸሐፊ አቶ ደረሱ ደሳለኝ ማህበሩ ከተመሰረተበት ከ2 ዓመተ ምህረት አንስቶ በተለያዩ የበጎ አድራጎት ስራዎች እንደሚሳተፍ አውስተው መደጋገፍ በእምነትም በባህልም የሚበረታታ መሆኑን ተናግረዋል። የማህበሩ ዓላማ መዝናናት ነው፣ ማህበራዊ መስተጋብርን ማጠናከር ነው። ሌላኛው ድጋፍ ማሰባሰብና ማሰራጨት ነው። ከዛ ጋር አያይዘን ነው እኛ ልክ በዚህ ከረምት ላ ውድድር ስናዘጋጅ እቅድ አቅደን እያንዳንዱ ቡድን ደብተር እንዲያሰባስብ ከዛ ገንዘብም እንዲሰጥ አድርገን ተነጋግረን የቁድንም አወርንላቸው ከዛ ሁለት የአቅም ደካማ ግለሰቦችን ቤትም ለመጠገን ወስነን ገንዘብም እያሰባሰብ ነው። ኦልሬዲ ቤቱንም ጀምረናል። ምሳሌ ለመሆን ነው። አሁን 290 ተማሪ ደገፍን ማለት ለሁሉም ደረስን ማለት አይደለም። ስለዚህ ያለው ለሌለው ማካፈል አለበት። አንያ ቅዱስ ቁርአንም ይላል፣ ቅዱስ መጽሐፍም ይላል፣ ባህልም ነውና ስለዚህ እንደ ኢትዮጵያ ባህልም ሁሉም እንዲሰጥ እኛ ጥሪያችን ነው የምናስተላልፈው። በተደረገላቸው ድጋፍ ደስተኛ መሆናቸውን የገለጹት ወላጆችና ተማሪዎች እገዛው ከትምህርት ወደ ኋላ እንዳይቀሩ እንደሚያደርጋቸውም አንስተዋል። እንደኛ ትምህርት ቤት ሰባ ስድስት ተማሪዎች ስክሪፕቶና ደብተር የሀዋሳ ከተማ ማህበረሰብ አቀፍ የስፖርት ቡድን ድጋፍ ሰጥቶልናል። ይሄ ደግሞ በጣም ለእኛ ከምንም በላይ ነው። ምክንያቱም በደብተር እና በስክሪፕቶ ማጣት ልጆች ሳይማሩ ቤት የሚቀሩበት ነበርና አሁን ግን ይሄንን ድጋፍ እንደዚህ በተነቃቃ መንፈስ ህዝቡ ተነስቶ አዋጥቶ ልጆች ከትምህርት ገበታ ወደ ኋላ እንዳይቀሩ የሚሰራው ስራ በጣም አመርቂ የሆነ ነገር ነው ። ብዙ ለመማር ሳይችል ጎዳና የወጡ ልጆች አሉ። ወላጆች ለማስተማር አቅቷቸው ከጉልበታቸው በላይ ሲሆን ከአቅማቸው በላይ ሲሆን ጎዳና የወጡት ብዙ ህጻናት አሉ። ግን እኛን ደግሞ አስቦ ጠርቶ ስለሰጡን እግዚአብሔር ይባርካቸው። በጣም ደስ ብሎኛል፣ ክብር ተሰምቶኛል።